ጤና ይስጥልን። የከበረ ሰላምታችን በመላው አለመሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሉ ድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት እናንተ ውድ አድማጮቻችን ቤተሰማቸው ብለን የመራረጥናቸውን ስፖርታዊ ጥንቅሮች እንዲሁ በቅደም ተከተል የምናጋራቸው ሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይም በክለቦቻችሁ ዙሪያ በፕሮግራማችን ይዘት እንዲሁም በክረምት የዝውውር መስኮቱ የክለቦችን እንቅስቃሴ በተመለከተ እንደዚሁ ምልከታችሁን እያጋራችሁን ቆይታ የምታደርጉ ይሆናል። በዚህኛው ጥንቅራችን ወደ ቤተሰቦቻችን የሀገር ቤት መረጃ ይዘናል። የኢትዮጵያ ፕሪሚየር ሊግ በይፋ ሁሉም ጨዋታ ተደርገው ተጠናቀዋል። እናም ከአራቱ ወራጆች አንደኛው ክለብ እንዲ አልወርድም ብሏል። ፊፋ ነኝ ብሏል። ሰፋ ያለ መረጃ ይዘንላቸኋል። ከዚህ ጋር በተያዘም የኢትዮጵያ እግር ኳስ ፌዴሬሽን እጅግ በጣም አነጋጋሪ ጉዳይ ውስጥ ገብቷል። በተለይም የኢትዮጵያ ፕሪሚየር ሊግ ከውጤት ማጭበርበር፣ ከዳኝነት ውሳኔ የኢትዮጵያ ውስጥ ያሉ እግር ኳስ ድርጅቶችን እስከ ማክሰር የደረሰው ሊግ አሁን ደግሞ የለም ከፕሪሚየር ሊጉ አልወርድም ያለ ክለብ ላይ ደርሰናል። ተጨማሪ መረጃዎችን ይዘናሉ። ድቤተሰቦቻችን በአውሮፓ የመረጃ ክፍለ ጊዜያችን በርከት ያሉ መረጃዎችን ስናነሳ አብዛኞቹ ዝውውር ላይ ትኩረት ያደርጋሉ። አዲስ ኮንትራታቸውን የፈረሙ ተጫዋቾች እንደዚሁም ወደ ተለያዩ ክለቦች የተዘዋወሩ ተጫዋቾችን በስፋት እንቃኛለን። በአውሮፓ ዙሪያ በተወዳጁም የእንግሊሽ ፕሪሚየር ሊግ በተመሳይ የተጠናቀቁ ዝውውሮች አሉ። እንዲሁም ድርድር ሲደረግባቸው የነበሩ ዝውውሮችም እልባት ያገኙሉ እናነሳቸዋለን። ሲቲ ቤት ኮንትራት የሚያራዝም ተጫዋች አለ ይዞ ማሬስካ በጣም ደስተኛ ነኝ ብለዋል። በተለይም ሊያም ዴላፕን አንስቶ በተለየ መንገድ ነው የገለጹት። ከሊቨርፑል ጋር በተያዘ ሊቨርፑል ኢብራሂማ ኮናቴ ኮንትራቱን ላይፈርም እንደሚችል መረጃዎች እየወጡ ነው። ካልፈረመ ስጣፈንተው ምንድን ነው የሚለው እናደርሳችኋለን። ከዛ ውጭ ሜሎስ ኬርኪዝ ያነሳቸው በርካታ ነጥቦች አሉ። ሊቨርፑል ተጫዋች ለመሸጥም ሰፋ ያለ ድርድር እያደረገ ነው። ያለፉት 12 ወራት ግን ሊቨርፑል ቤት እንዴት ያሉ ክራሞቶች ነበሩት የሚለውን እንደዚሁ ለሊቨርፑል ደጋፊዎች በስፋት የምናደርሳችሁ ይሆናል። አርሰናል ኬፓ አሪዛባላጋን ግብ ጠባቂ ዙቤሜንዲን ጨምሮ ክርስቲያን ኖርጋርድን አማካይ ስፍራ ላይ ካስፈረመ በኋላ ቀጣዩ ዘጠኝ ቁጥር ነው ስንል ወደኋላ መለስ ብሎ ተከላካይ ሊያስፈርም ከጫፍ ደርሷል። ያልተጠበቀ ተጫዋች ወደ አርሰናል ሊመጣ ነው። ውድ ቤተሰቦቻችን ተጫዋቹ እጅግ በጣም ጥራት ያለው ተከላካይ ነው። ለመሆኑ አርሰናል ማንን ሊያስፈርም ነው ከጫፍ የደረሰው? አርሰናልን ይህን ተጫዋች በስፋት እናነሷዋለን። ጠብቁን። እነ ፒርስ ሞርጋን ግን አርሰናል ቤት ተቃውሞ አላቸው። እንዴት ቶማስ ፓርቲን ይለቃል በሚል ከዛ በተጨማሪ ውድ ቤተሰቦቻችን፣ የክንፍ አጥቂና እንደዚሁም ደግሞ ቤንጃሚን ሼሽኮን በተመለከተም በርከት ያሉ ጥንቅሮችን ይዘናል። ለአርሰናል ደገፊዎች በተለየ መንገድ በዝውውር መስኮቱ ላይ ሰፋ ያለ መረጃ እናደርሳችኋለን። የማንቸስተር ዩናይትዱ ሰው ሰርጂም ራክሊፍ ፍርድ ቤት ተከሰዋል። ወደ ቤተሰቦቻችን ጉዳዩን እናነሰዋለን። ሩበን አሞሪም ቀጣዩ ፈራሚያቸው ላይ ፍንጭ የሰጡ ይመስላል። ማንን የሚለውን እናደርሳቸዋለን። ከዛ ውጭ ዩናይትድ በተዘዋዋሪ ገንዘብ ለማግኘትም በዚሁ ተቃርቧል። ከዩናይትድ የተሰናበተው ሰው ስለ ሩበን አሞሪ ግን እምላችሁ ነገር አለ፣ ስሙኝ እያለ ነው። ዩናይትድ ም ቤት ከዝውውር መረጃችን በተጨማሪም ዕለታዊ የቡድን ዜናችን እንደዚሁ እንደተጠበቀ ነው። ነኝም ብቻ አይደለም በርካታ ስፖርታዊ ጥንቅሮችን ይዘናል። ከእኛ ጋር ከቆያችሁ ታደምጣላችሁ ሁሉንም። እንደ ሁል ጊዜው ግን ላይክ አርጋችሁ አበረታታችሁን ጀምሮ ድ ቤተሰቦቻችን፣ ሀሳብ አስቴት ካላችሁ በሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜው አጋሩን። እንዲሁ ለወዳጅ ዘመዶቻችሁም ሼር ማድረግ እንዳይረሳ ቻናላችንን ቃል ስፖርት ቻናል ዛሬም እንደ ሁልጊዜው ስፖርታዊ ጥንቅሮቻችንን ሀገራዊ ጉዳዮችን በማስቀደም እንጀምር። የ2017 የኢትዮጵያ ፕሪሚየር ሊግ ፍጻሜውን አገኘ። መድህን ከስሁል ሽረ የፕሪሚየር ሊጉ ሻምፒዮን ከወራጁ ባረጉት ጨዋታ ማለት ነው። የሊጉ ሻምፒዮን ኢትዮጵያ መድህን አመቱን በድል ነው የደመደመው ሶስት ለባዶ በሆነ ውጤት ስሁል ሽረን አሸንፏል። ግብ ለማስቆጠር አቡበከር ሳኒ 11ኛው ደቂቃ ላይ፣ ወገኔ ገዛኝ 2ኛው ደቂቃ ላይ እንደዚሁም ከረፍት በፊት ሊጠናቀቅ ሶስት ደቂቃዎች ሲቀሩት ዋንጫ ቱታም ቀሪዋን ግብ አስቆጥሮ ከረፍት በፊት ባስቆጠሯቸው ሶስት ግቦች የኢትዮጵያ መድን ስሁል ሽረን ሶስት ለባዶ በሆነ ውጤት ድል ማድረግ ችሏል። በዚህም መሰረት የኢትዮጵያ ፕሬምየር ሊግ ሲጠናቀቅ ኤርትራዊው የሐዋሳ ከተማው የፊት መስመር አጥቂ አሊ ሱሌማን በውድድር ዘመኑም ሀያ አንድ ገቦችን በማስቆጠር ከፍተኛ ገብ አስቆጣሪ ሆኖ አጠናቋል። ጋናዊ የኢትዮጵያ ቡና ገብ ጠባቂ ዳንላንዳ ኢብራሂም እና የኢትዮጵያ መደሩ አቡበከር ኑራ ሀያ አንድ ጨዋታ መራባቸውን አላስደፈሩም። እነማን ወረዱ? ስንል መቀለ ሰባ እንደርታ፣ አዳማ ከተማ፣ ስውል ሽረና ወልዋሏ ዲግራት ዩኒቨርሲቲ ወራጅ ናቸው። ወደ ኢትዮጵያ ፕሪሚየር ሊግ እነማን ዳደጉ ካልን ዘንድሮ ያው አራት ይወርዳሉ፣ ሁለት ያድጋሉ። ከዛ የፕሪሚየር ሊጉ ኮታው ይስተካከላል ማለት ነው። ያው በዚህኛው የውድድር አመት፣ መቀለ ሰባ እንደርታ፣ ስውል ሽረና ወልዋሏ ዲግራት ዩኒቨርሲቲ እንዲካተቱ የተደረጉ፣ ወልቂጤ ከተማ ደግሞ በኢትዮጵያ እግር ኳስ ዲሲፕሊን ኮሚቴ ከውድድሩ የተሰናበተ ክለብ እንደነበረ ይታወቃል። አርሲ ፕሪሚየር ሊግን ይቀላቀላሉ። ኢትዮጵያ ፕሪሚየር ሊግ በ2018 ዓ ም የውድድር ዘመን ከዚህ ቀደም ወደ ነበረበት 16 ክለቦችም ይመለሳል። ኢትዮጵያ በአፍሪካ መድረክ ኢትዮጵያ መድን በአፍሪካ ሻምፒዮንስ ሊግ እንዲሁም ሲዳማ ቡና በአፍሪካ ኮንፌዴሬሽን ዋንጫም የሚወክሉ ሆኖ፣ አመቱ በእንደዚህ አይነት መልኩ ተጠናቀቀ። እናንተ አመቱ ሲጀመር የማን ደጋፊ ነበራችሁ? ሀሳባችሁን አጋሩን። ለኢትዮጵያ መድን ስፖርት ክለብ ደጋፊዎች ግን በድጋሜ ክለባችሁ ዋንጫ ስላነሳ እንኳን ደስ ያላችሁ ብለናል። የኢትዮጵያ ፕሪምየር ሊግ ሲጠናቀቅ ዝም ብሎ አልተጠናቀቀም። መድንን ሻምፒዮን ከማድረግ በዘለለ ብዙ ዝግብ ነበረው። የኢትዮጵያ ዋንጫ የፍጻሜ ጨዋታ በሲዳማ ቡናና በወላይታ ዲቻ መካከል የነበረው ጨዋታ ወላይታ ዲቻዎች እስከ ላኛው ጥግ ሄደው እንግዲህ ክስ ያቀረቡበት ግን ተቀባይነት ያላገኘበት ከዛ በኋላ አዳማ ከተማ በሂደቱ ላይ እጅግ በጣም ከፍተኛ ተቃውሞ ያቀረቡበት በተለይም በአሰራር ደረጃ ከፍተኛ ተቃውሞ አቅርበዋል። አሁን ደግሞ መቀሌ ሰባ እንደርታ ጭራሽ ከሊጎ አልወርድም ነው ያለው። በኢትዮጵያ ፕሪሚየር ሊግ የተሳተፈው መቀለ ሰባ እንደርታ ከፕሪሚየር ሊግ እንዳልወረደ እና የክለቡም ስራ አስኪያጅ ይህንንም አብራርቷል። አቶ ሽፈራው ተክለ ሃይማኖት ናቸው ይህን ያሉት። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ተገቢ ባልሆነ መንገድ ተጫዋቾች እንዳናሰልፍ አድርጎናል ያሉት ስራ አስኪያጁ፣ የተፈጸመውን ነገር በተመለከተ ለእግር ኳስ ፌዴሬሽኑ እና ለሊግ ካምፓኒው የቅረታ ደብዳቤ አስገብተናል ብለዋል። ጉዳዩን ወደ ፊፋ እንደሚወስዱት የገለጡት ስራ አስኪያጁ ጉዳዩ መፍትሄ ሳያገኝ የኢትዮጵያ ፕሪሚየር ሊግ እግር ኳስ ፌዴሬሽንም ሆነ ሊግ ካምፓኒው የክለባችንን ደረጃ እንዳያሳውቅ ሲሉ ጠይቋል። እንዳጠቃላይ እኛን የመቀለ ሰባ እንደርታን ብቻ ሲሆን የፕሪሚየር ሊጉን ደረጃ ሰንጠረዥ ራሱ በዚህ መልኩ ተጠናቋል ብሎ ይፋ እንዳያደርግ ብለዋል ስራ አስኪያጁ። መቀለ ሰባ እንደርታ በ41 ነጥብ የውድድር ዓመቱን ጨረሰ እንጂ ከሊጉ በፍጹም አልተሰናበተም። አንወርድም ብለዋል። ውረድ አትውረድ እንግዲህ በእግር ኳሱን መጥቷል ማለት ነው። ቀድሞ ነገር አራት ዓመታት በኋላ ስንመለስ አክሲዮን ማህበሩ ድርሻ እንዳለው ክለብ አልተቀበለንም የሚሉት አቶ ሽፈራው የመጨረሻውን መፍትሄ እስኪያገኝ የያዙትን ህግ ጉዳይ እንደሚያስፈጽሞ ተናግረው ፊፋ ውረዱ እስኪሏቸው ድረስ ከፕሪሚየር ሊጉ አንወርድም ብለዋል። ይህን ጉዳይ እንዴት አገኛችሁት? የኢትዮጵያ እግር ኳስን በቅርብ ርቀት የምትከታተሉና ጉዳዩን ከእኛም የሰማችሁ የግል መልከታችሁን በኢትዮጵያ ፕሪሚየር ሊግ ዙሪያ ልታጋሩን ትችላላችሁ። ለማንኛውም የኢትዮጵያ ፕሪሚየር ሊግ በይፋ በእንደዚህ አይነት መልኩ ተጠናቋል። ወደ ባርማዶ ስፖርታዊ ጥንቅሮቻችን ጠንቅሮቻችን ደግሞ እንሻገር ውድ ቤተሰቦቻችን። ሮናልዶም ኮንትራቱን ለማራዘም ተስማማ። ይፈርማሉ ሁለት ዓመት ብለናችሁ ነበር። ዛሬ እስክርቢቶና ወረቀት ተሰጥቶት ፈርመዋል። ክርስቲያኖ ሮናልዶ በአል ናስር ቤት እስከ 2027 ነው የሚቆየው። በነገራችን ላይ ክርስቲያኖ ሮናልዶ ከፊርማው በኋላ በተመሳይ ህልም እና ፍቅር አዲስ ምዕራፍ ጀምሯል፣ በጋራ ታሪክ እንሰራለን ብሏል። የአምስት ጊዜ ባሎንዶር አሸናፊው ክርስቲያኖ ሮናልዶም ከሁለት ዓመት በፊት አልናስርን በመቀላቀል በተከታታይ ሁለት ዓመት የሊጉን የወርቅ ጫማ አሸንፏል፣ ግን የሳውዲ ፕሮሊግን ዋንጫ ማሳካት አልቻለም። ምናልባት ዘንድሮ ሲሆንለት ወይ የሚለው የሚጠበቅ ነው የሚሆነው። በነገራችን ላይ ክርስቲያኖ ሮናልዶ በአልናስር ኮንትራቱ ሲጠናቀቅ አርባ ሁለት ዓመት የሚሞላው ይሆናል። ያኔ ምናልባትም ሮናልዶ እግር ኳስን ሊያቆም ይችላል ተብሎ ይታሰባል። በእርግጥ እሱ አሁንም እግር ኳስን የምጫወት የማቆምበት ቀን ይህ ነው ብዬ ልናገር አልችልም ማለቱም ይታወቃል። በቀጣይ ግን በ2026 የዓለም ዋንጫ በአሜሪካም፣ ሜክሲኮ እና ካናዳ አዘጋጅነት በሚካሄደው ላይ ማለት ነው ሀገረ ፖርቱጋልን ወክሎ የመሳተፍ ፍላጎት እንዳለው ይታወቃል። ለማንኛውም በዛሬው ዕለት በይፋ ፌርማውን አኖሯል። አትሌቲኮ ማድሪድ ጣሊያን የነገራ መስመር ተከላካይ ማቴዎ ሪጂን ከአታላንታ ለማስፈረም እጅጉን ተቃርበዋል። የመጨረሻ ዝውሮችን የመጨረሻ ዝርዝሮችን ከአታላንታ ጋር እየተደራደሩ ነው ብለዋል ፋብሪሲዮ ሮማኖ ነው። በቀጣይ ጥቂት ሰዓታት ውስጥም ሊጠናቀቅ የሚችል ዝውውር ብሎታል። በጣሊያን ሴሬ ኤም በተጠናቀቀ የውድድር ዓመት እጅግ በጣም አስደናቂ ብቃትን ያሳየን ላውታሮ ማርቲኔዝ ምንም እንኳን ከዋንጫ ጋር ባያጠናቀቅም፣ ግን ድንቅ ብቃቱን ካሳዩ ተጫዋቾች ውስጥ በጣሊያን ሴሬ ይጠቀሳል። ላውታሮ ማርቲኔዝ የጣሊያን ሴሪኤ ውዱ ተጫዋች ብሎታል። ትራንስፈር ማርኬት 95 ሚሊዮን ሮ ወጪ ማስደረግ የሚችል ተጫዋች ብሎታል። ሌላኛው የኢንተር ሚላኑ ኒኮሎ ባሬላም ወደ 80 ሚሊየን ሮ አሌሳንድሮ ባስቶንም የኢንተር ሚላኑ ተጫዋች ነው። 80 ሚሊየን ሮ የኤስ ሚላኑ ራፋኤል ሊያኦ 75 ሚሊዮን ሮ፣ ማርከስ ቱራም ሌላኛው የኢንተር ሚላኑ 75 ሚሊዮን ሮ ወጪ ማስደረግ የሚችሉ የሴሪኤ አምስት ውድ ተጫዋቾች ብሏል። ምናልባት የበርካቶቻችን ጥያቄ የስኮት ማክቶሚኔ ቦታ ከወዴት ይሆን የሚል ነው። ለማንኛውም ትራንስፈር ማርኬት ነው መረጃውን ይዞት የወጣው እኛም ለእናንተ ውድ አድማጮቻችን አደረስናችሁ። ቲዮ ኤርናንዴዝ ኤሲ ሚላንን በመልቀቅ የሳውዲ አረቢያውን ክለብ አልሂላልን ለመቀላቀል አብዛኛው ስራ መጠናቀቁን ዲመርዚዮ አስነብበዋል። አል ሂላል ለዝውውሩ 25 ሚሊዮን ሮ ለኤስ ሚላን የመክፈል እቅድ ሲኖረው ለተጫዋቹ ደግሞ በአመት 22 ሚሊዮን ሮ ይከፍለዋል። ትልቅ የሚባል ሂሳብ ነው። በቀጣይ ሰዓታት ውስጥ የመጨረሻ ስራዎች፣ የመጨረሻ ዝርዝሮች ላይ ውይይት ከተደረገ በኋላ ተጫዋቹ በቀጥታ አልሂላልን የሚቀላቀል ይሆናል ማለት ነው። በዚህ ተጫዋች ዙሪያ አውሮፓ ለመቆየት በርካታ ጥረት አድርጎ ነበር፣ ግን አንድም ክለብ ይፋዊ ጥያቄ አላቀረብም። ምናልባት ዝውውሩ በሚፈጸሙባቸው ሰዓታት ውስጥ ይፋ የጥያቄ የሚያቀርቡ ክለቦች ካሉ ምናልባት ሊቀር የሚችልበትም አጋጣሚ ሊኖር እንደዚሁ ይችላል። ቃል ስፖርት ዩትዩብ ቻናላችን ላይ ናችሁ። ከሀገር ቤት እስከ ባህርማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየርሊግ ታላላቅ ክለቦች ብቻ ወዳገኘናቸው ናቸው ዕለታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ ላይክ፣ ሰብስክራይብ እና ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። አክስል ቱዋንዜቤ የሕክምና ምርመራውን በበርንሌ ተገኝቶ አድርጓል። በቀጣይ ውድድር ዓመት በተርፍ ሙር ይቆያል። በነጻ ወኪል ነው ኤፕሲ ሽታውንን የለቀቀው የ27 ዓመቱ የተከላካይ ስፍራ ተጫዋች በኤፕሲ ሽታውን የነበረው ኮንትራት አብቅቷል። በዚህ መሰረት በቀጣይ ውድድር ዓመት በበርንሌ ይጫወታል ማለት ነው። የቀድሞ የማንቸስተር ዩናይተድ ተጫዋች በዛሬው ዕለት የሕክምና ምርመራውን አድርጓል በበርንሌ ተገኝቶ ቀጣይ በተርፍ ሙር በፕሪሚየር ሊጉ ይህም ተጫዋች ሲጫወት እንመለከተዋለን። ጀምስ ትራፎርድ ከኒካስል ዩናይትድ ጋር በግል ጥቅማ ጥቅም ጉዳዮች ላይ የተስማማ ሲሆነ በክለቦች መካከል ውይይት እየተካሄደ እንደሆነ ይታወቃል። ከበርንሌ ጋር ገና በክፍያ ጉዳይ ላይ ስምነት የለም። ነገር ግን በሚቀጥሉት ቀናት ውስጥ ስምነቱን ለመጨረስ ኒካስል ዩናይትዶችም ጥብቅ ስራዎችን እየሰሩ ነው። ከሰሞኑ በርንሌ ግብ ጠባቂ ማስፈረሙ ይታወቃል። ስለዚህ ይህ ተጫዋች ክለቡን የመልቀቁ ነገር እውን እየሆነ የመጣ ይመስላል። ኒካስል ዩናይትዶችም ተጫዋቹን በግል ጥቅማ ጥቅም እንግዲህ ማሳመናቸውን ተከትሎ በቀጣይ ጠንካራ ድርድሮችን ደግሞ ከክለቡ በርንሌ ጋር ያደርጋሉ ብሏል ፋብሪዞ ሮማኖ። ማይሰር ሲቲ ከዓለም ክለቦች ዋንጫ ውድድር በኋላ እስከ ፍጻሜም ደረሱ በየትኛውም መድረክ ተሰናበቱ በኋላ ወደ እንግሊዝ ሲመለሱ የሩበን ዲያዝን ኮንትራት ማራዘም ይፈልጋሉ ተብሏል። ፔፕ ጋርዲዮላ አዲስ ቡድን እየገነቡ ነው፣ ምንም ጥርጥር የለውም። ከአሰልጣኝ ስታፍ አባላት ጀምሮ በርካታ ለውጦችን አድርገዋል። በቅርብ ጊዜያት ውስጥ አንዳንድ ቡድኖች አብዮት ሲያካሂዱ የአሰልጣኝ ስታፍ አባል አመራሮችን ከዛ ደግሞ ተጫዋቾችን እየቀያየሩ እንደሆነ ይታወቃል። ሲቲም በዚህ ዓመት ይህንን ሲያደርግ ተመልክተናል። ግን ደግሞ ከቡድኑ ጋር እንዲቀጥሉም ከሚፈለጉ ተጫዋቾች አንደኛው ሩበነ ዲያሽ ነው። ይህም ተጫዋች በቀጠም ከዓለም ክለቦች ዋንጫ በኋላ በይፋ በሲቲ ቤት ኮንትራቱን ያራዝሙለታል ሲል ስካይ ስፖርት አስነብበዋል። አሁን እጅግ በጣም ደስተኛ ነኝ ብለዋል ኤንዞ ማሬስካ። በተጠናቀቀ የውድድር ዓመት ራሳችንን በአውሮፓ ሻምፒዮንስ ሊግ ተሳታፊ አድርገናል፣ የኮንፈረንስ ሊግ ዋንጫ አሳክተናል። አሁን ህልማችን የዓለም ክለቦች ዋንጫን ማሳካት ነው ብለዋል። በጣም ደስተኞች ነን። ከሽንፈት በኋላ በተለይም ይሄ መልስ የሰጠንበት መንገድ በጣም አስደስቶኛል ብለዋል። ሊያም ዴላፕና ለቡድን ጓደኞቹ ጥሩ ስሜት ነው። እነርሱን ከእኛ ጋር በማግኘታችን አዲሶቹን ተጫዋቾች በጣም ደስ ብሎኛል። ለቤኔፊካ ለመዘጋጀት ሁለት ሶስት ቀናት አሉን። በዚህ ቅድመ ሁኔታ የተቻለንን ሁሉ እናደርጋለን። ዋና ዓላማችን ይህንንም ውድድር በዋንጫ ማጠናቀቅ ነው ሲሉ ተደምጧል። ያው ቅድመ ግምት የተሰጠው ቡድን አይደለም ቼልሲ በዓለም ክለቦች ዋንጫ ግን ኤንዞ ማሬስካም ይህንንም ዋንጫ ለማሳካት በቂ ቡድን አለን፣ በቂ ዝግጅት እናደርጋለን፣ ለአዲሶቹ ፈራሚዎች እነ ሊያም ዴላፕም ደስተኛ ነኝ ብለዋል። በርከት ያሉ የዜና ምንጮች ኢብራሂማ ኮናቴ ፍላጎት ኮንትራት መፈረም ሳይሆን በቀጣይ ውድድር ዓመት በነፃ ወኪል ሪያል ማድሪድን መቀላቀል ነው የሚሉ መረጃዎችን አውጥተዋል። በእርግጥ ቀደም ባለው መረጃችን ሊቨርፑልም ይህ ነገር ስጋት እንደገባው ነግረናቸዋል። የአርኖልድ ነገር እንዳይደገም ማለት ነው። ሊቨርፑል እድል አለውም፣ ቢያንስ ወደ 67 በላይ ቀናቶች አሉት። ሊቨርፑል በነኚህ ቀናቶች ውስጥ አብዛኛውን ስራ መጨረስ ይችላል። በተቻለ መጠን ተደራድሮ የተጫዋቹን ኮንትራት መራዘም ካልተቻለ በቀጥታ ለገበያ ቅርቦ መሸጥ ይችላል። ኢብራሂማ ኮናቴ ግን ኮንትራቱን ላይፈርም የሚችልበት ሰፊ ድል እንዳለ ነው ከወደ ሊቨርፑል አካባቢ የሚወጡ የዜና ምንጮች እያረጋገጡ የሚገኙት። ካልፈረመ ደግሞ ተጫዋቹ በቀጣይ ዓመት በቦስማን ህግ በነጻ ክለቡን መልቀቅ ይችላል። በዛ ላይ በቦስማን ህግ ሲሆን ደግሞ የመጨረሻ ዓመታቸው ሲሆኑ ከሚፈልጉት ክለብ ጋር መደራደር ሁላ ይችላሉ ገና በዚኛው ክለብ እያሉ። ሜሎሽ ኬርኪዝ ሁላችንም ዝውሩ ይፋ ከመሆኑ በፊት ጀምሮ ላሳያችሁኝ ነገር በሙሉ አመሰግናለሁም። ሁላችንም ደስተኛ ነኝ በዚህ ዝውር ለሰጣችሁኝ ፍቅር አመሰግናለሁ ብሏል። ክለቡን ስትደግፉ እንደነበረው አሁንም ደግፉ፣ ምክንያቱም እናንተ በዓለም ላይ ትልቁ ደጋፊ ናችሁ ብሏል። ሊቨርፑልያንን ሊቨርፑልን መከታተል የጀመርኩት በ13 ወይም በ14 ዓመት አካባቢ ነበረ። እናም ብዙ ሌጀንዶችን አስታውሳለሁ። ስለ ጆን ሪሳ፣ እነ አንዲ ሮበርሰን ብዙ ቪዲዮዎችን ተመልክቻለሁ እንዲሁም በጣም እወዳለሁ ብሏል። የእነሱን ብዙ ቪዲዮዎች ተመልክቻለሁ ስለሆነም እዚህ ቤት ለመለማመድ ወይም ሂደቱን ለመድመድ በጣም ይጠቅመኛል ብሏል። አንዲ ሮቤርሰንን በተመለከተ ከወንድሜዎቼ ጋር ተወያይቼ ነበረም እናም ሁሌ የምንላለን ለእኔ ሮቦ ሮብርሰን በፕሪሚየር ሊጉ የተጫወተው ምርጡ የግራታ መላላሽ ነው። ብዙ ልምድ ካላቸው ተጫዋቾችም አጠገብ መቅረቤ ለእኔ በጣም አስፈላጊ ነው ብሏል። እኔ በቡድኑ ምርጥ ተጫዋች ለመሆንና ቡድኑን ዋንጫ እንዳሸንፍ ለመርዳት ነው ዋና ፍላጎቴ። እኔ የማስበው ሁሉም ሰው ህልም የሚያለመውን ነው፣ የፕሪሚየር ሊጉን ዋንጫ፣ የአውሮፓ ሻምፒዮንስ ሊግን ማሳካት ለዚያ ነው ወደዚህ ክለብ የመጣሁት ይህ የእኔ ትልቁ ህልም ነው ሲል ተደምጧል ቤሎች ከርኪስ ለሊቨርፑል ደጋፊዎችም እንግዲህ ይህንን ምርጥነታችሁን በሚቀጥሉት ዓመታትም እንድትቀጥሉ ፈልጋለሁ በአንፊልድ የሊቨርፑልን ደጋፊዎች ድምፅ እየሰማሁ እስክጫወት ጓጉቻለሁ ብለዋል በቀጣይ በቀጣዩ ውድድር ዓመት በቡድኑ ይጫወታል በነገራችን ላይ ወደ ቤተሰቦቻችን አንዲ ሮቤርሰን ቦታውን ያጠዋል የሚለው ስጋት አሁን ከፍ ያለ ነው ምናልባት አትሌቲኮ ማድሪዶች ይፋዊ ጥያቄ ለሮቤርሰን የሚያቀርቡ ከሆነ ሊቀበለው ይችላል የሚሉ መረጃዎችም በስፋት እየወጡ ይገኛሉ። ዳርዊን ኑኔዝን ለማስፈረም በናፖሊና በሊቨርፑል መካከል የሚደረገው ድርድር ቀጥሏል። ትልቅ እንቅፋት ይሆናል ተብሎ ስጋት ያለው ሊቨርፑል ለተጫዋቹ የሚጠይቀው ሂሳብ ነው። ነገር ግን በናፖሊ በኩል በጣም የተጋነነ ሂሳብ መክፈል አይፈልጉም። አጠቃላይ በተጫዋቹ በኩል ያለው ሁኔታ ናፖሊን መቀላቀል ነው። ናፖሊዎች ከፕሪሚየር ሊግ ተጫዋች መውሰድ ምን ማለት እንደሆነ አውቀውታል። የፕሪሚየር ሊግ ልምድ ያላቸው ተጫዋቾች እነ ሮሜሎ ሉካኮም ባለፈው አመት ስኮት መክቶሜኔን ቀላቅለው የሴሪዮ ምርጡ ተጫዋች እስኪባል ድረስ ምርጥ ብቃቱን አሳይቷል። አሁን ደግሞ ከሊቨርፑል ዳርዊን ኑኔዝን አስቀድመው ደግሞ በዚኛው ክረምት ኬቨን ደብሩይን ዋናን ከሲቲ ይወስደው ወስደው ነበረ ለማንኛውም የተወሰኑ የዜና ምንጮች ሊቨርፑል እስከ 65 ሚሊዮን ሮ ከዚህ ዝውውር ይፈልጋል ቢባልም ናፖሊ ግን ይህ ገንዘብ ትልቅ መሆኑን ጠቅሰው ገንዘቡ እንዲቀነስና የገንዘቡ የሚያከፋፈል ሂደት በተለያየ ጊዜ ተከፋፍሎ እንዲከፈል ይፈልጋሉና በዚህ ጉዳይ ላይ ድርድር ከሊቨርፑል ጋር ማድረግ መቀጠላቸውን ፋብሪዚዮ ሮማኖ አስነብበዋል ሊቨርፑል ባለፉት 12 ወራት ውስጥ ምን አይነት ተግባራትን ሲፈጽም ነበር የሚለውን እንይ። ባለፉት 12 ወራት አርኔ ስሎትን ቀጠረ፣ ፕሪምየር ሊግ አሸነፈ፣ ሳላህና ቨርጅል ቫን ዳይከን ኮንትራት አስፈረመ። ፍሪፖንግ፣ ቨርዝ ኬርኪዝ፣ እና አርሚን የተባለ ግብ ጠባቂን፣ አራቱን ተጫዋቾች አስፈረመ። ያው ትሬንት አሌክሳንደር አርኖልድን ደግሞ ከክለቡ አሰናብቷል ማለት ነው። በቁልፍ ደረጃ የሚጨቱት ቀጣይም የሚጠበቁ አሉ። የሊቨርፑል 12 ወራት ክራሞት እጅግ በጣም አስደናቂ ነበር ማለት ይቻላል። የሰሜን ለንደኑ ክለብ አርሰናል የሁሉም ሰው ጉጉት የዘጠኝ ቁጥር አጥቂ ያስፈረመ ተደራደረ የሚል ነው። አርሰናል ግን ግብ ጠባቂና አማካይ ካስፈረመ በኋላ አሁን ሙሉ ትኩረቱን ወደ ተከላካይ አድርጓል። የሰሜን ለንደኑ ክለብ አርሰናል የቫለንሾን የመሃል ተከላካይ ክርስቲያን ሞስኬራን ለማስፈረም ስራዎችን ጀምረዋል። መድፈኞቹ የዓመቱን ስፔናዊ ወጣት በብሔራዊ ቡድን ተጫዋች ክርስቲያን ሞስኬራ የመጀመሪያ ምርጫቸው እንዳደረጉ ተረጋግጧል። ከ12 ዓመቱ ጀምሮ በቫሌንሺያ ያደገው ክርስቲያን ሞስኬራ ከ3 ዓመታት በፊት ነው ወደ ዋናው ቡድን ማደግ የቻለው። ተጫዋቹ ለቫሌንሺያ 90 ጨዋታ ያደረገ ሲሆን ባለፈው ዓመት በክለቡ 37 የሊግ ጨዋታ ዘጠና ደቂቃዎችን መጫወት ችሏል። በ37ቱ ማለት ነው። የቀኝ እግር ተጫዋች መሆኑ የተነገረው ክርስቲያን ሞስኬራ ተክለ ሰውነቱ ለእንግሊሽ ፕሪሚየር ሊግ ተስማሚ ነው ተብሎም ታምኖበታል። አርሰናል ተጫዋቹን የቡድኑ ቁልፍ ተጫዋች ዊሊያም ሳሊባ እና ጋብርኤል ማጋሌ ሰዎች ተጠባባቂ ማድረግና በቡድን ውስጥ እንዲያድግም ይፈልጋሉ ተብሏል። አርሰናል ባለፉት ጊዜያት ከቡድኑ ጋር ማደግ የሚችል ወጣት የመሃል ተከላካይ ለማስፈረም እንቅስቃሴዎችን በእርግጥ ሲያደርግ ነበረ። መድፈኞቹ ጥር ላይ ብራዚልን ወጣት ተከላካይ ቪቶር ሬሰንን ማስፈረም ቢፈልጉ ማይሰር ሲቲ ተቀምተውም እንደነበር ይታወሳል። እንዲሁም ስፔናዊ ዲያን ሁይሰንን ከቦርንማውዝ ለማስፈረም ቢመለከቱም ተጫዋቹ መዳረሻው ሪያል ማድሪድ ሆነ። መድፈኞች ወጣት ተከላካይ ለማስፈረም የፈለጉት ጋብርኤል ማጋሌሽ እና ሳሊባን እንዲፎከከር እንዲሁም ክፍተቶችን እንዲሞላ ታስቦ ነው። አርሰናል ክርስቲያን ሞስኬራን በአሰልጣኝ ማይክል አርቴታ ስር አድርጎ የመጀመሪያ ቋሚ ተሰላፊ መሆን ይችላል የሚልም እምነት አላቸው። ተጫዋቹ በተጨማሪም በግራ መሃል ተከላካይ እንዲሁም የቀይ መስመር ተመላላሽ ሆኖ የመጫወት ክህሎቶች በአርሰናልና በማይክል አርቴታ እንዲመረጥ አድርጎታል ይሆናል እሳቸውም ሁለገብ ሰው ይወዳሉ። አርሰናል የቫሌንሺያውን የመሀል ተከላካይ ክርስቲያን ሞስኬራን ለማስፈረም በንግግር ላይም እንዳለ ተረጋግጧል። በርከት ያሉ የዜና ምንጮች እንደውም ተጫዋቹ በቅድመ ሁኔታ ተቀብሎታል እያሉ ነው። አሁን ላይ ከቫሌንሺያ ጋር እንግዲህ ንግግሮች ሲቀጥሉ ኮንትራቱ 2026 ላይ ነው የሚያልቀው። ተጫዋቹ በትልቅ የጣሊያንና ና የቡንደስሊጋ ክለቦች ይፈለጋል። 75 በመቶም ታክሎችን የማሸነፍ ንጻር ያለውም እጅግ በጣም አስደናቂ ተከላካይ ነው። ፒርስ ሞርጋን አርሰናልስ ስቷል እያለ ነው። በተለይም ቶማስ ፓርቴን መልቀቁ አርሰናል ቶማስ ፓርቴን መልቀቁ ለአርሰናል ትልቅ ኪሳራ ነው። በእውነት አርሰናል ቶማስ ፓርቴን መልቀቁ ለእኔ እንደ ትልቅ ኪሳራ ነው የምመለከተው። ይህ ዝውውር ወቅት እጅግ አሳዛኝ ብሎታል። በየትኛውም ዋጋ ቶማስ ፓርቴን አርሰናል ማቆየት ነበረበት ብሏል። የአርሰናል ቀንደኛ ደጋፊ የክርስቲያኖ ሮናልዶ የልብ ወዳጅ ፒርስ ሞርጋን እንግዲህ የአርሰናል ደጋፊነቱም መሰረት የፓርቴን መውጣት ፍጹም አሳዛኝ ብሎታል። በእርግጥ በአሳመሻ ሳጥናችን ላይ በርከት ያሉ አርሰናል ደጋፊዎችም ይህንን የቶማስ ፓርቴን ስንበት እንዳልወደዱት ተናግረው ነበረ። ለማንኛውም ፓርቴ ወጥቶ ኖርጋርድ ወደ ቡድኑ እንደሚቀላቀል ይታወቃል። ኢብሪቼ ኢዜ በአርሰናል ዝርዝር ውስጥ ያለ ተጫዋች መሆኑን ቤን ጃኮብስ አረጋግጧል። በነገራችን ላይ ቤን ጃኮብስ ይዞት በወጣው መረጃ መሰረት በቶትናም ሆትስፐርስም ተጫዋቹ ይፈለጋል። ምንም ጥርጥር የለውም አርሰናሎችም በዝርዝራቸው ውስጥ ካካተቱ ተጫዋች አንደኛው ነው። ምንም አይነት ይፋዊ ድርድር አልተደረገም፣ በዝርዝሮች ብቻ ተይዟል። የተጫዋቹ ዋጋ 65 ሚሊዮን ፓውንድ አካባቢ ነው። ምናልባት ከሰሞኑ የክሪስታል ፓላስ የዋጋ አከፋፈሉን ሂደት በሶስት ዙር ማድረጉ አርሰናል ዳግም ወደ ዝውውሩ እንዲመለስ ሊያደርገው ይችላል ተብሎ እንደነበረም ይታወቃል። የክንፍ አጥቂ ይፈልጋሉም አብዛኛው በአርሰናል ዝርዝር ውስጥ የነበሩት ተጫዋቾች ወደ ሌሎች ክለቦች ማምራታቸውን ተከትሎም አሁን በእጆቻቸው ላይ ከቀሩ ተጫዋቾች አንደኛው ኢብሪቼዜ፣ የሪያል ማድሪዱ ሮድሪጎ ጎኤዝ፣ እጅግ በጣም አስቸጋሪው ዝውውር፣ እንደዚሁም የኒካስል ዩናይትዱ አንቶኒ ጎርደን፣ ይሄኛውም ከበድ ያለ ዝውውር ነው። ለማንኛውም ቤን ጃኮብስ ኢብሪቼዜ አሁንም በአርሰናል ዝርዝር ውስጥ ያለ ብለዋል። አርሰናል በዝውውር መስኮቱ ላይ በተለይ ሼሽኮን ለማስፈረም ባደረገው ጥረት ላይ አንዳንድ አዳጋሽ የነበሩ ነገሮች አሉ ብሏል። አርሰናል እንዳቀደው ቢሆን ኖሮ ይላል ጋዜጠኛ ሳሙኤል ሞክቤል የሚያስፈርመው ቤንጃሚን ሼሽኮን ነበረ። እስካሁን ግን በዝውውሩ ላይ ሁሉም እንደተፈለገው መንገድ አልሄደለትም ለአርሰናል፣ በተለይም ከዋጋ አንጻር ብሏል። እስካሁን አርሰናል ትክክለኛ ምርጫውን አላሳውቅም። ይህ ማለት ሼሽኮ ወይም ዮኬሬስክ ማን እንደሚያስፈርም ግልጽ አልሆንም። ያም ዝውውሩ እንዲዘገይ አድርጎታል። በእኔ ይታ ግን ከዮኬሬስክ ይልቅ የሸሽቆ ዝውውር ላይ አርሰናል ትልቅ እድል አለው። ግን አርሰናል እንዳሰበው ወይም እንዳቀደ ያልሆነለት ከገንዘብ ጋር በተያዘ ጉዳይ ነው ብሏል። የቤንጃሚን ሸሽቆን ዝውውር በአርሰናል ያራዘመው ሉዊስ ስኬሊ በቀጣይ በትልቅ ደረጃ ያሉ ዋንጮችን ማሸነፍ ህልሙ እንደሆነ ተናግሯል። በክለቡ አሻሬን ማስቀመጥ እፈልጋለሁ የሚለው ሉዊስ ስኬሊ በጨዋታ ውስጥ ሁሉንም ነገር ማሸነፍና የበላይነትን መውሰድ ያስደስታል ብሏል። ተጫዋቹ ወክሉም በትልቅ ደረጃ ዋንጮችን ማሸነፍ እፈልጋለሁ። መማሬንና በየጨዋታው መሻሻልን መቀጠል እፈልጋለሁ ብሏል። በነገራችን ላይ ሪያል ማድሪድ ተጫዋቹን በቀጣይ ውድድር ዓመት በነጻ ላይ ያስፈርመው ፍላጎት እንዳለው በወኪሉ በኩል ቢያሳውቀውም ተጫዋቹ ግን በአርሰናል እቀጥላለሁ ብሎ እስከ 2030 የሚያቆየውን ኮንትራት ወጣቱ ውዱ ተከፋይ ሆኖ በአርሰናል መፈረሙን ነግረናችሁ ነበረ። ከዛ በተጨማሪ ግን ምናልባት ለአርሰናል ደጋፊዎች አንድ መረጃ ለመጨመር ያክል ኬፓር ዚ ባላጋ በአርሰናል ያደረገውን የህክምና ምርመራ በተሳካ ሁኔታ አጠናቋል። በዚህም መሰረት አርሰናል በቀጣይም 24 ወይም 48 ሰዓታት ውስጥ ይህን ዝውውር ይፋ ያደርገዋል ተብሎ ይታሰባል። አሊያም ደግሞ ዙቤ ሜንዲን፣ ክርስቲያን ኖርጋርድ አሁን ደግሞ ኬፓርዚ ባላጋን ከዛ ደግሞ ቫሌንሻ ሊያስፈርሙት ከጫፍ ደርሱን ክርስቲያን ሞስኬራን አንድ ላይም ሊያስተዋውቋቸው ይችላሉ ተብሎ ይጠበቃል። የሰሜን ለንደኑ ክለብ ቶትንሃም የዩናይትዱን ሰው ከሰዋል በ22 የተፈረመውን የ175 ሚሊዮን ዩሮ ክፍያ የዩናይትዱ ሰው አልከፍልም ውሉ ይቋረጥ ማለታቸው ይታወቃል። ይሄን ጉዳይ ይዘው ወደ ፍርድ ቤት ያቀኑት በዚህ ምክንያት ቶትናሞት ስፐርሶች ከሰርጂም ራክሊፍ ወደ 111 ሚሊዮን ፓውንድ እንቀበላለን ብለዋል። የዩናይትዱ ሰው እዚህ ዩናይትድ ቤት ወጪ በዛ ብለው ቅነሳ ላይ ናቸው። በዛ ላይ ከገዛ ሀብታቸው ላይ ወደ ዩናይትድ ፈሰስ እያደረጉ ክለቡን ለማጠናከር ጥረት እያደረጉ ነው። አሁን ደግሞ ኤኖስ ድርጅታቸው ከቶትናሞት ስፐርስ ጋር በልምምድ ማዕከሉ የተስማሙትን የጥቂት ዓመታት ስምምነት በጊዜ ማቋረጡን ተከትሎ 11.1 ሚሊየን ፓውንድ ካሳ ይከፈለን እያለ ነው ቶትና። ጉዳዩ ወደ ፍርድ ቤት ተሄዷል። የዩናይትዱ ሰው ሰርጂ ምላክሊፍ ክሱ ይጸናባቸዋል? ገንዘቡንስ ይቀጡታል? ወይንስ ከምን የሚለውን እንዲሁ ተከታትለን እናደርሳቸዋለን። ሩበን አሞሪ አሁንም ዋነኛ ዕቅዳቸው በፕሪሚየር ሊግ ልምድ ያለው በፕሪሚየር ሊጉ የተጫወተን ተጫዋች ማምጣት ነው ተብሏል። የዩናይትድን የዚህ ዓመት ዝውውር ካየን በወልቭስ ቤት አስደናቂ ጊዜን ያሳለፈውን ማቲያስ ኩኛህን አመጡም፣ የብሪያን መቤሞ ሌላ በብሬንትፎርድ አስደናቂ ውድድር ዓመትን ያሳለፈ በቁጥሮች ደረጃ ቀደም ባለው መረጃችን በብዙ መንገድ የገለጽ ነውን ተጫዋች ለማምጣት ከጫፈ ደርሷል። አሁንም ሌላ ተጫዋች ሲያመጡ በፕሪሚየር ሊግ የተጫወተና ልምድ ያለው እንዲሆን ይሻሉ ተብሏል። ይህም በጊዜ ቡድን ውስጥ እንዲላመድና የሚፈለገው ውጤት በዩናይትድ ቤት በቶሎ እንዲመጣ ያግዛል ተብሏል። ይህ የሩበና ሞሪ እና የምልመላ ቡድኑ እቅር ነው። ከዛ በተጨማሪም ደግሞ እሳቸው ሌላኛው እቅዳቸው በፍጥነት ዝውውሮች ተካሂደው፣ በተለይ ማንቸስተር ዩናይትድ ከቅድመ ውድድር ዘመን በፊት ለቡድኑ ወሳኝ ያላቸው ተጫዎች ያስፈርሙ፣ በቅድመ ውድድር ዘመን የቡድኑ አካል እንዲሆኑ ይፈለጋል ተብሏል። በቀጣይነት በፕሪሜር ሊጉ ልምድ ያለው ከብሪያነ መቤሞና ከማቲያስ ኩና ቀጥሎ ተጫዋች ወደ ዩናይትድ የማምጣት እንዲውቅድ አላቸው ተብለዋል። ኒካስል ዩናይትድ አንቶኒ ኢላንጋን ተሳክቶለት የሚገዛ ከሆነ ማይሰር ዩናይትዶች 10 ሚሊዮን ፓውንድ ከዚህ ገንዘብ ላይ ያገኛሉ። በኒካስል ዩናይትድ እናም በኖቲንግሃም ፎረስት መካከል ድርድሩ እንደቀጠለ ነው። ዩናይትዶች አንቶኒ ኢላንጋን ለኖቲንግሃም ፎረስት ሲሸጡ ከወደፊት ሽያጩ ላይ 20 በመቶ ድርሻለን ብለው ተስማምተዋል። ከመጀመሪያው ዙር 45 ሚሊዮን ፓውንድ ጥያቄ ላይ 5 ሚሊዮን ፓውንድ ጨምረው የመምጣት እቅድ አላቸው ኒካስል ዩናይትዶች። ታዲያ የሚሆን ከሆነም ዩናይትድ በዙሩ ላይ ወደ 10 ሚሊዮን ፓውንድ ወደ ካዝናው ሊያስገባ ይችላል። ይህም በቀጣዩ ዩናይትድ ትልልቅ ዝውውሮችን ለማድረግ ለመፈጸም በሚያደርገው ሂደት ላይ ጥሩ የገቢ ምንጭ ሆኗል። በዛም ጎን ለጎን ደግሞ እንደነ ራሽፈር፣ ጀደን ሳንቾ፣ አንቶኒ ከተሳካ ደግሞ እንደ አንድሬ ኦናናም ያሉ ተጫዋቾችን ለገቢ አቅርቦ መሸጥ እንደሚፈልግ ይታወቃል። ከዛ በተጨማሪም ደግሞ እንደዚህ ወደፊት ሽያጫቸው ላይ ድርሻ ይኑረኝ ብሎ የተስማማቸውም ላይ ላብነት ያክል እንደነ አንቶኒ ኢላንጋም ገንዘብ ሊያገኝ የሚችልበት እድል መጥቷል። ክርስቲያን ኤሪክሰን ስለ ሩበን አሞሪ ሀሳቡን አጋርቷል። ምንም እንኳን ክርስቲያን ኤሪክሰን ከዚህ በኋላ ለዩናይትድን ባይጫወትም በሩበን አሞሪም ስር ባይጫወትም ግን ያለውን እውነት አጋርቶ ነው። ሄደው ምርጥ አሰልጣኝ ነው፣ በዛ ላይ ወጣት ነው፣ በቅርብ ጊዜ ውስጥ ተጫውቶ ያለፈ ሰው። ስለዚህ የሁሉንም ባህሪ በሚገባ ለመቆጣጠር ይቸገራል ብዬ አላስብም፣ ምክንያቱም ተጫዋቾችን ስለሚረዳ ነው ብሏል። እሱን የተረዳውበት ጊዜዎች ውስጥ፣ በተለይም በማንችስተር ዩናይትድ በቆየውባቸው ጊዜዎች ውስጥ ወጣት ተጫዋቾች ላይ ትኩረት ይሰራል፣ ለስኬት ይተጋል፣ ስኬት እንዲመጣ ይሰራልና ዩናይትድ ያለምንም ጥርጥር ከሩበን አሞሪ ጋር በጊዜ ሂደት ይለወጣል። በአሰልጣኙ እርግጠኛ ነኝ። ዩናይትድ ቤት ዳግም በደስታ እንደምንገናኝ እርግጠኛ ነኝ ብሏል። በተለይም ዋንጫን ዩናይትድ ሲያነሳ ለደስታ ወደ ኦልትራፎርድ እንደሚመጣ እንደዚሁ አረጋግጧል። ዩናይትድ ከሰሞኑ በርከት ያሉ ተጫዋቾቹ ስንብት እያደረጉም እንደሆነ ይታወቃል። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ፣ እናንተ ውድ አድማጮቻችን ብትሰሟቸው ብለን የመራረጥ ናቸው። ስፖርታዊ ጠንቅሮቻችን ይህን ይመስላሉ። ከወደዳችሁን ላይክ አርጎ አበረታቱን። ሀሳብ አስተየትም ካለን እንደዚሁ እንደ ሁልጊዜው በሀሳብ መስጫ ሳጥናችን ልታጋሩን ትችላላችሁ። ውድ ቤተሰቦቻችን፣ በማለዳው መረጃችን በተለይ ይካተት የምትሉትን ጨምሩልን። ጥያቄዎች ካሉ እንዲሁ መረጃዎችን አሰባስበን እንመልስላችኋለን። ላይክ፣ ሰብስክራይብ፣ ሼር ስላረጋችሁን አመስግንን የሁኑን። ቋጨን ሰናይ ጊዜ።